በአጠቃላይ በሰው ቤት ያላችሁ እህቶች በጣም ወሳኝ ወሳኝ ነገሮች ነው ዛሬ የምነግራችሁ። የትም እንዳትሄዱ እስከ መጨረሻው ድረስ፣ ብዙ ነገር ታተርፋላችሁ። ቪዲዮውን ግን ላይክ በማድረግ ጀምሮ ትባካችሁ። ላይክ ብቻ አድርጉ ነው እኔ የምላችሁ ላይ ምክንያቱም ለሁሉም ሰው እንዲደርስ ማለት ነው የውላችሁ። በምስሉ ላይ የምታዩት ሪከርድ ብቻ አይደለም፣ በጣም ብዙ ሪከርድ ነው። በአጠቃላይ ልጅ ተዋሳጋ ከገባች ጀምሮ ስልኳን አስራ በጠቅላላ ሪከርድ ከሰዎች ጋር የምታውራውን ነገር፣ ከጓደኞቿ ጋር የምታውራውን ነገር ወደ እሷ ስልክ ሪከርድ እያደረገች አጠራቅማ ይዛ በዛሬው ቀን እንግዲህ ወደ እኔ ሽራ አድርጋ እስቲ ምንድን ያወራችሁ ምንድን ነው ይሄ ነገር? አስተርጉሚል ብላ ነው ያላከችልኝ ማለት ነው። ምንድን የተፈጠረው አጠቃላይ ዝርዝሩን የምነግራችሁ ይሆናል። እዋካችሁን ከፍተኛ ጥንቃቄ አድርጎ ይሄ በአጠቃላይ መዳም ቤት ለምትኖሩ በአጠቃላይ ሰው ቤት ላላችሁ ወቶች እጅግ በጣም ወሳኝ ነገር ነው። በተለይ ደግሞ በሰው ስልክ አስገዝታችሁ ወስጥ አብኤሞ ቴሌግራም የተለያዩ አፕሊኬሽኖች ተጭኖ የተሰጣችሁ ሲም ካርዱ የሌላችሁ በስልካችሁ ላይ የምሬን እኔ በራሴ የገጠመኝ ነገርም እንደዚሁም በዚህ ልጅ ላይ ያወራችሁስ ውስጥ ምንድን ነው የሚለውን ዘርዘር አድርጌ ይዤላችሁ መጥቻለሁ። ምን ምን ስለው ጥንቃቄ ማድረግ ያለብን አጠቃላይ መረጃው እዚህ ላይ አለ ማለት ነው። እስከ መጨረሻ ደስ አድምጦ እኔ ሰላም ልበላችሁ እናንተ ግን በላይ ከጀምሩት። ሰላም እንዴናችሁ ውድ የተከበራችሁ ወዳጆች፣ የቤተሰቦች ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ትርፍርፍ ይበድልኝ። ምክንያቱም ከምንም ነገር በላይ የነፍስ ሰላም ይበልጣል። ሰላም ካልሆነ ሁሉ ነገር ከንቱ ባዶ ነውና ና ሰላማችሁ ይብዛ አላለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? በአጠቃላይ ሰው ቤት ያለን ሰዎች አብዛኞቻችን እንግዲህ ስልክ ወጥተን እንኳን ስልክ አንገዛም በተለይ ኮንትራት ስንሆን በጣም ከባድ ነው። ስልክ ግዙልን ብለን ለምነን የተበላሽቶብን ተሰብሮብን ወይም ከነ መጨረሻው ስልክ ሳይኖረ ሊኖር ይችላል እና ግዙልን ስንላቸው ምን አድርገው እንደሚሰጡን ራሱ አናውቅም። አብዛኞቻችን እኔ ለመጀመሪያ ጊዜ ኮንትራት በነበርኩ በሰዓት ስልክ ስልክ ብዬ በጣም በብዙ ጭቅጭቅ ከገዙ ላይ በኋላ አይፎን ነበር የሰጡ ማለት ነው። አይፎን ሲክስ ሲም ካርድ የለውም። ዋትስአፕ ኢሞ፣ ሁሉ ነገር አፕሊኬሽኖች አሉት ብዙ ግን አልጠቀምም ነበር ምክንያቱም ያው በዚያን ጊዜ ብዙ የሚጠቀምም ሰው አልነበረም። ቫይበር ምናምን ነበር እንጂ ማለት ነው፣ እንዳሁኑ አልነበረም። እና ሞልም ምናምንም ስሄድም ይዤ አልሄድም፣ ያው ቤት ውስጥ ብቻ ስለሆነ ኢንተርኔት የምጠቀመው እዚያ፣ ዳታ ምናምን ስለማልጠቀም ይዤ አልሄድም ነበር፣ ቤት ውስጥ ነው። እና ብዙ ጊዜ ታዲያ እኔ ምንም የማውቀው ነገር የለም። በስተመጨረሻ መጨረሻ ከዚያ ቤት የወጣው ጊዜ ታዲያ ስልኩ በአጠቃላይ በእነሱ ቁጥጥር ውስጥ እንደሆነ ያወቅኩት የዚያን ጊዜ ነው። መንገድ ላይ በነበርኩበት ሰዓት እነሱም ተከተሎኝ ከኋላ የነበሩ ነበሩ። እንዴት ሁኔታው እንዴት ወጣው ምናምን የሚለውን ዝርዝሩ ልተወላችሁ። ነገር ግን ያ እንግዲህ የተረዳሁት ነገር ምንድ ነው በአጠቃላይ እኔ የት እንዳለሁኝ፣ ስልኩ ሞል ሄዳለሁ፣ የት ቦታ ሄዳለሁ፣ ያለሁበት ቦታ ክፍል የገብቼ ቁጭ ስል እንኳን እነሱ ያውቁ ነበር ማለት ነው። የደረስኩበት መረጃ በተለይ አይፎን ሲሆን በጣም ከባድ ነው። ሌሎችም ቢሆኑ ሳምሰንግም ሆነ ምን፣ በአሁን ሰዓት በጣም ቴክኖሎጂ ረቋል እንደምታውቁትና ምን አድርገው እንደሚሰጡን አታውቁም። በተለይ ኮንትራት ስትሆኑ እንዳጠፉባቸው የተለያየ ነገር ከሰው እንዳታወሩ በጣም ይፈራሉ ይጠነቀቃሉና እናንተ ማታስቡትን ነገር አድርገው ነው የሚሰጧችሁ። እና ከምንም በላይ ደግሞ በጣም የሚያስፈራው ነገር ምንድን ነው ከጓደኞቻችሁ ጋር እንግዲህ የተለያየ ነገር እናወራለን ስንናደድ፣ ሴትዮ እንዲህ ያደረገችኝ፣ የሰውየ ባለቤቷ እንደዚህ ያደረገ፣ ልጆቹ እንዲህ አድርገው፣ ብዙ ምሬታችንን ለጓደኞቻችን እናወራለን። ብዙ ይገባቸዋል ብዬ አስባለሁ። እና ምግብ እንኳን ሳይቀር ብዙ ብዙ የምናውረው ነገር አለ። በአጠቃላይ ፕሮሰሱ ልተወ፣ ዝርዝሩን የምታውቁት ነገር ስለሆነ በየቤታችን ያለ ነው እና እባካችሁ ከፍተኛ ጥንቃቄ አድርጉ። ከዚህ ቀን በኋላ ነው የምላችሁ። እኔ ራሱ በጣም ነው የተገረምኩት። የሴትዮዋ ጓደኛ በጣም መልካም ሴት ነች። እንደዚህ ታደረጋለች ብዬም በጭራሽም አልገመጥኳትም። ነገር ግን ይሄ ብቻ አይደለም፣ በጣም ብዙ ሪከርድ ነው ማለት ነው። ወደ እኔ ልካ ምንድን ነው ያለችው? አስተርጉሚልኝ ብላ የላከችልኝና በጣም የሚገርማቸው ነገር ልጅቱ ምንም ስለ እሷ ያወራችው ነገር የለም። ክፉ የምታውራው ነገር የለም። በጣም መልካም ነገር ነው የምታውራው ስለ ራሷ ነው እንጂ ስለ እነሱ የምታውራው ምንም ነገር የለም። እዚህ ወሬ ውስጥ ማለት ነው በዚህ ሪካርድ ውስጥ ስላደሰው ክፉ ያነሳችበት ሪካርድ የለም። በጣም ምስኪን ልጅ ናት ልጅቱ ማለት ነው። እና እሷ ግን፣ ሴትዮዋ ግን የሄደችበትን ርቀት ማሰብ አለባችሁ። ለሁላችሁም መማሪያ ይሆናል ብዬ ስላሰብኩኝ በተለይ እንደነገርኳቸው ነው እነሱ ስልካችሁን ገዝተውላችሁ አፕሊኬሽኖችን የራሳቸውን ጫጭ ነው የሚሰጧችሁ ሰዎች፣ ጥንቃቄ አድርጉ። በተለይ ፎቶ ምናምን አንዳንድ ሰው አሁን የግል ፎቶ ነው ብለው ፎቶ አንስተው የሚያስቀምጡ ሰዎች አሉ፣ ስልካቸው ላይ ማለት ነው። ካስቀመጣችሁ በኋላ ግን የሆነ ቀን የጊዜ ጊዜ ይጥላቸዋል እነሱ ላይ ማለት ነው። ከጣላችሁ በኋላ በጣም ከባድ ነው። ከዚህ ቀደም እንግዲህ አንዲት እህታችን እንደዚሁ ፎቶ ለፍቅረኛዋ ቪዲዮ ተቀርጻ በምትልክበት ሰዓት ሴትየዋ እጅ ነው የገባው ያ ፎቶ ለምን አጠቃላይ ስልኳ ላይ ምን ታደርጋለች፣ የአፕሊኬሽኖች ጋር ከማን ጋር ነው የምታወራው፣ ምንድን ነው የምታደርገው የሚለውን ነገር በሙሉ ስትከታተላት ስለነበረ ያንን ቪዲዮ ቀርጻ። እንግዲህ ያንን ታሪክ እነግራቸዋለሁኝ። ልጅቷ ወላይተኛ አካባቢ መሰለኝ የምታወራው ኦሮሞኛ አይደለም፣ ትግርኛም፣ አማርኛ አይደል፣ ሌላ ቋንቋ የምታወራው ብቻ ኢትዮጵያዊት ነች። ሙሉ እርቃኗን እንግዲህ ከፍቅረኛዋ ጋር ለፍቅረኛዋ ተቀርጻ የላከችው ቪዲዮ እሴት እየዋጅነ የገባው ማለት ነው፣ ገብቷቸዋል። እና በይሄ ብቻ አይደለም ብዙ ብዙ ነገር ፎቶ አሁን ለምሳሌ የሆነ አካላችሁ ጋር የሆነ ቁስል ነገር ሆኖ ፎቶ ልታነሱ ትችላላችሁ። ለማየት ብዙ ነገር ያጋጥማቸዋል። ብቻ እና ከፍተኛ ጥንቃቄ እንድታደርጉ ነው ዛሬ ዋናው የመጣሁበት። ሌላው ነገር ስልካችሁን በቻላችሁ መጠር ቼክ ማድረግ አለባችሁ። እንደዚሁም ደግሞ ለመጥፋት ያሰባችሁ ሰዎች ከማን ጋር እያወራችሁ ነው ያለውን ነገር እነሱ ከስር ከስር ሊከታተሉ ስለሚችሉ በጣም መጠንቀቅ አለባችሁ። በጣም ብዙ ልጆች እንግዲህ ሊጠፉ ሲሉ ወዲያው ሲያዙ እናያለን። ለምንድን ነው የሚያዙ? ብላችሁ ማሰብ መገመት አለባችሁ። የሁሉ ነገር ምንድን ነው ስለሚያውቁ የሚያወሩትን ነገር አሁን ላይ እንዳጋጣሚ ሆኖ እጅ ሴትየዋ ለእኔ ተላከችልኝ እንጂ ይሄንን ነገር አሁን በጣም ቴክኖሎጂው ረቋል። ምን እንዳወራችሁ የጻፋችሁት እንኳን በአማርኛ መተርጎም ይችላል። የምታውቁት ነገር ነው። ሁሉም ነገር በራሳቸው ቋንቋ መቀየር ይችላሉ እና ከፍተኛ ጥንቃቄ አድርጉ፣ ቤተሰቦች እህቶቼ። ብታወሩ እንኳን ስለ እነሱ ክፉ ነገር እንዳታወሩ፣ ስለ ራሳችሁ አውሩ። እነሱን በተመለከተ ምንም ነገር እነሱ ቤት እስካላችሁ ድረስ ራሳችሁን ጠብቁ። አንዳንዴ ስንናደድ እኔ በጣም ስናደድ አውራለሁ ስለ እነሱ ነት እንዲህ አርገኝ፣ ሴትዮዋ እንደዚህ ሰድባኝ፣ እንደዚህ ብላይ ምናምን ብዙ ጊዜ ሪከርድ አድርጌያለሁ። ግን ይህንን ነገር ካላካችን ላይ በኋላ በጣም ተጠጽቻለሁ ያለው ገርማችኋል። አንዳንዴ ለምን ለሰው ራሱ የምናወራው ነገር እንደው ይቀለናል እንጂ የያዘው መፍትሄ አይሰጠንም። ስለ ራሳችን ለጓደኞቻችን ብንነግራቸው ምንም መፍትሄ የሚያመጡለን ነገር የለም። ነገር ግን የሆነ ተንፈስ ስትላላችሁ ቀለል ይላችኋል። ባይወራ ይሻላል። እንደዚህ አይነት ነገር እባካችሁን ከፍተኛ ጥንቃቄ አድርጉ። በተለይ ደግሞ በአሁኑ ሰዓት በሳውዲ በተለይ በዱባይ በተለያዩ ሀገራት ላይ ስራ በጣም ጠፍቶ ላይ እንደምታውቁት ማለት ነው። ስራችሁንም እንዳታጡ ስለ ልጆቻቸውም ሆነ ስለ እነሱ ምንም አይነት ክፉ ነገር ከጓደኞቻችሁ ጋር እንዳታወሮ አደራችሁን። መቼ ስልካችሁ እነሱ እንደሚገባ ወይንም ስልካችሁ በምን አይነት ሁኔታ ላይ እንዳለ አታውቁምና ከፍተኛ ጥንቃቄ አድርጉ። ይቺ ሴትዮ በጣም ምስኪንና ጥሩ ሴት የምትባል ነች። በእርግጥ ለምን ይህን ሁሉ እንዳደረገች አናውቅም፣ ወይንም እንዳጠፋባት ወይንም በቃ ምናም ብላ ሊሆን ይችላል። በክፉል በአነ ተረጉሞ ጥሩ ነው። ነገር ግን ለሁላችሁም ደግሞ መጠንቀቂያ ይሆናል ብዬ ስላሰብኩ ነው እላችሁ የመጣሁት ማለት ነው። የምናደርገውን ነገር ጠንቅቀን ማወቅ አለብን። ስራችንንም እንደዚሁም ደግሞ በሰው ቤት ሆነን ሌላ ችግር ውስጥ እንዳንወርቅ አስቀድመን እንጠንቀቅ። ስናወራ ያው ስለ ራሳችንና ስለ ራሳችን ብቻ መሆን አለበት። ከዚህ ውጭ ምንም አይነት ፎቶ እየተነሳችሁ ስልካችሁ ላይ እንዳታስቀምጡ አደራችሁን። ምንም አይነት ፎቶ አያስፈልግም። ኖርማል ፎቶ ምናምን ተነሱ፣ ቪዲዮ ምን የፈለጋችሁትን ነገር። ከዚህ ውጭ ግን እንደዚህ በቃ አጓጉል ፎቶዎችን እየተነሳችሁ እንዳታስቀምጡ። ከዚህ በፊት እንግዲህ እነዚህን ፎቶ፣ ቪዲዮዎችን በተመለከተ ብዙ መረጃዎች ወደ እናንተ ይዥ መጥቻለሁ፣ ከነ መረጃው አስደግፌ ወደ ታች እየወረዳችሁ እንደዚሁም ደግሞ እነዚህ መሳሳይ መረጃዎች እንዲደርሷችሁ ይሄን ቪዲዮ ይሄ ላይክ፣ እንደዚሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛቸዋል።